ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋ እምብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር አራት አባወራ በሚይዝ ጂ ፕላስ 12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ48 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሆኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን፣ ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ፣ ዛሬውኑ በ0931 28 በመደወል ቦታውን ያስይዙ። ህልሞን እንገነባል። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ሩሲያና ዩክሬን በሚሳኤል ሲታኮሱ አድረው መዋላቸው ተነገረም። ዩክሬን ትላንት ሌሊቱን ከብሪታንያ ባገኘችው ስቶርም ሻዶው በተባለ ሚሳኤል የሩሲያን የኬሚካል ፋብሪካ መምታቷ ሲነገር ሞስኮ በበኩሏ የዩክሬን ከተሞችን ዛሬ በድሮና በሚሳኤል መደብደቧ ታውቋል። ለዩክሬን የሚሳኤል ጥቃት ምላሽ ሩሲያ በወሰደችው ዘመቻም በዋና ከተማ ኪይቭ ሰፊ ውድመት መድረሱንና በዩክሬን ሁለተኛ ትልቅ ከተማ ካርኪቭ የህፃናት መዋያ መምታቷን ባለሥልጣናት ገልጸዋል። በጥቃቱ ሰባት ሰዎች መገደላቸውንና 27 መቁሰላቸውን አክለዋል። በአውሮፓ ጉብኝት ለማካሄድ ዛሬ ኖርዌይ የገቡት የዩክሬን ፕሬዚዳንት ቭላዲሚር ዜሌንስኪ የሩሲያን ጥቃት በማውገዝ ሞስኮ ጦርነት ለማቆም በቂ ጫና እንዳላረፈባት ማሳያ ነው ብለዋል። የዛሬውን ጥቃት ዩክሬን ከብሪታንያ ባገኘችው ሚሳኤል የመታችው የኬሚካል ፋብሪካም የሩሲያ ወታደራዊ ኢንዱስትሪ አካል መሆኑን የኪየቭ ባለሥልጣናት ይገልጻሉ የዩክሬን ከተሞችን የሚመቱ ፈንጂዎች፣ ሮኬቶችና ሚሳኤሎች ማምረቻ መሆኑን ፕሬዚዳንት ዜሌንስኪ ኦስሎ ኖርዌይ ሲገቡ ለጋዜጠኞች በሰጡት መግለጫም በትራምፕ የቀረበውን የሰላም እቅድ መቀበላቸውን በመጥቀስ ሆኖም ፑቲን ይደግፋሉ ብለው እንደማይጠብቁ ገልጸዋል። ሁለቱም ተፋላሚ ወገኖች አሁን ባሉበት ይዞታ ረግተው ጦርነት እንዲቆምና ንግግር እንዲጀምሩ የሚያደርግ ነው የትራምፕ እቅድ። የሞስኮ መንግስት የትራምፕን እቅድ እንደማይቀበል ቀደም ሲል በቃል አቀባዩ በኩል የገለጸ ቢሆንም ትራምፕና ፑቲን በሃንጋሪ በቀጣይ ሳምንት ያካሄዳሉ በተባለው ስብሰባ በእቅዱ ላይ ትኩረት ያደርጋሉ ተብሏል። ሆኖም ሩሲያም ከወዲሁ ጥቃት አጠናክራ መቀጠሏም የሁለቱን መሪዎች ቀጠሮ እንዳያስቀረው ወይም እንዳያዘገየው ተሰግቷል። ከሌሊት ጀምሮ ሞስኮ በዩክሬን ከተሞች ባደረሰችው ድብደባም በዋና ከተማ ኪቭ ሰማይ ጠቀስ ሕንፃ የተመታ ሲሆን በስልሳዎቹ ዕድሜ ያሉ ባልና ሚስት መገደላቸውን ዘገቦች አመልክተዋል። በዚህኛው ጥቃት ሩሲያም ከ400 በላይ ድሮኖችና 28 ሚሳይሎች መተኮሷ ሲነገር በሰዎችና በሕንፃዎች ከደረሰ ጉዳት ሌላም የኤሌክትሪክ ኃይል ማመንጫ በመመታቱ በበርካታ ከተሞች ኤሌክትሪክ መቋረጡ ይነገራል። በኡጋንዳ ዋና ከተማ ካምፓላ በደረሰ የመኪና አደጋና በናይጄሪያም የነዳጅ ማጠራቀሚያ ፈንድቶ 86 ሰዎች ሲሞቱ በርካቶች መቁሰላቸው ተነገረ። በኡጋንዳ ካምፓላ ዋነኛ አውራ ጎዳና ላይ በተቃራኒ አቅጣጫ ይጓዙ የነበሩ ሁለት አውቶቡሶች ተጋጭተውና ሌሎች መኪኖች አቅጣጫ እንዲስቱ በማድረጋቸው በደረሰው አደጋ በአጠቃላይ 46 ሰዎች ሲሞቱ ቁጥራቸው በውል ያልታወቀ መቁሰላቸው ይነገራል። የሀገሪቱ ፕሬዝዳንት ዩዌሪ ሙሴቬኒ አሰቃቂ ባሉት አደጋም ክፉኛ ሐዘናቸውን ሲገልጹ፣ ሾፌሮች እባካችሁ ረጋ ብላችሁ አሽከርክሩ በማለት መክረዋል። ለእያንዳንዱ ሐዘን ለተቀመጠ ቤተሰብ 5 ሚሊዮን የኡጋንዳ ሽልንግ ወይም 1430 ዶላር፣ ለቆሰሉ ለእያንዳንዳቸው 1 ሚሊዮን ሽልንግ እንዲሰጥ አዘዋል። በናይጄሪያ ደግሞ የነዳጅ ማጠራቀሚያ ፈንድቶ 40 ሰዎች መሞታቸው ተነግሯል። አደጋው የደረሰው በኒጀር ግዛት ነዳጅ የጫነ አንድ ተሽከርካሪ መንገድ ስቶ በመገልበጡ ነው ተብሏል። ግጭት ከደረሰበት ማጠራቀሚያም የሚፈሰውን ነዳጅ የአካባቢው ነዋሪዎች እየቀዱ ሳለ ድንገት ማጠራቀሚያው ፈንድቶ አርባ የሚደርሱ ሰዎች ሲገድል ከስልሳ 60 የሚልቁ መቁሰላቸውን ዘገቦች አመልክተዋል። በናይጄሪያ በተበላሹ መንገዶች ሳቢያ መሰል ተደጋጋሚ አደጋ እንደሚደርስ ሲነገር ከዓመት በፊት የነዳጅ ማጠራቀሚያ ፈንድቶ ከ150 በላይ ሰዎች መግደሉ ተመልክቷል። ባለፈው ጥር 60000 ሊትር ነዳጅ የጫነ ከባድ ተሽከርካሪ ተገልብጦ ከ80 የሚልቁ ሰዎች መግደሉ ይታወሳል። በአይስላንድ ለመጀመሪያ ጊዜ የወባ ትንኝ መገኘቱ ተሰማም። ሀገሪቱ በታሪክ አይታ የማታቀውን የሙቀት መጠን ማስመዝገቧን ተከትሎ የወባ ትንኝ ለመጀመሪያ ጊዜ መገኘቱን ሳይንቲስቶች ገልጸዋል። ሁለት ሴቶች እናም አንድ ወንድ ትንኞች ማግኘታቸውን አይስላንድ ባላት የቅዝቃዜ አየር የተነሳ ከአንታርክቲካ ቀጥሎ ከወባ ትንኝ የጸዳች ከዓለማችን ብቸኛዋ ሀገር መሆኗ ይነገራል። በደቡብ ምዕራብ አይስላንድ የወባ ትንኞቹን መገኘት ተከትሎ ሳይንቲስቶች ጥናት የጀመሩ ሲሆን ካለፈው ግንቦት ወዲህ ሀገሪቱ በታሪኳ ለመጀመሪያ ጊዜ 26 ዲግሪ ሴንቲግሬድ ከፍተኛ ሙቀት በተከታታይ አስመዝግባለች። በበረዶና በቀዝቃዛ አየር ለምትታወቅ ሀገር 26 ዲግሪ ሴንቲግሬድ ሙቀት ከፍተኛ መሆኑን። በኢትዮጵያም ትግራይ ክልል በመብረቅ አደጋም አራት ሰዎች መሞታቸውን ሰምተናል። በክልሉ ሰሜናዊ ምዕራብ ዞን ትላንት ምሽት ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ከሞቱት መካከል ሦስቱ የአንድ ቤተሰብ አባላት ናቸው ተብሏል። አባት፣ እናትና ወንድ ልጅ። ትላንት ምሽት ከ11 ሰዓት እስከ ምሽቱ 3 ሰዓት በጣለው ከባድ ዝናብ በመብረቅ የሞቱት ሰዎች ቤታቸው እንደነበሩ ታውቋል። በቀጣይም በተለይ በሰሜን ምዕራብ ትግራይ ወቅቱን ያልጠበቀ ዝናብ ሊጥል ስለሚችል ጥንቃቄ እንዲደረግ ጥሪ ቀርቧል። በሌላ ዜና በሽንሌ ከ15 በላይ ሰዎች ከሞቱበት የባቡር አደጋ በርካታ መንገደኞች እየዘለሉ በመውረድ ሕይወታቸውን ማትረፍ እንደቻሉ ቢቢሲ እንግሊዝኛው ዘግቧል። ወደ ድሬዳዋ ሲጓዝ የነበረ ባቡር ከቆሙ ፉርጎዎች ጋር በመጋጨቱ አደጋው መድረሱና ግጭቱ ከመድረሱ አስቀድሞ ደግሞ የደነገጡ በርካታ ወጣት መንገደኞች እየዘለሉ በመውረድ ሕይወታቸውን ማትረፋቸው ተመልክቷል በአደጋው ከሞቱት ሌላም ሰላሳ ገደማ ቆስለዋል ይህ አዋዜ ነው ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር አራት አባወራ በሚይዝ ጂ ፕላስ 12 አፓርትመንት አዲስ ምዕራፍ ጀምረናል ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85 ሺህ ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሆኑ። ቅድመ ክፍያችን 10% ወይም 480 ሺህ ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70 ሺህ ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ፣ ዛሬውኑ በ0931 2833 28 በመደወል ቦታውን ያስይዙ።